የህዝብ ተወካዮች ምክር ቤት 21ኛ መደበኛ ስብሰባውን የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በተገኙበት አካሂዷል። የምክር ቤቱ አባላት ለጠቅላይ ሚኒስትሩ ካነሱላቸው ጉዳዮች መካከል አንዱ የኑሮ ውድነትና የዋጋ ግሽበትን የተመለከተ ጉዳይ ነው። በአሁኑ ሰዓት የመንግስት ሰራተኛውን ጨምሮ በዝቅተኛ የኑሮ ደረጃ ላይ የሚገኘው የህብረተሰብ ክፍሎች የኑሮ ውድነት በኑሮ ውድነት እየተጎዱ ባሉበት ወቅት እንዴት የዋጋ ንረት ቀንሷል ሊባል ቻለ? ይህ ሪፖርት መሬት ላይ ካለው እውነት ጋር ምን ያህል ሊጣጣም ይችላል? ጠቅላይ ሚኒስትሩ በማብራሪያቸውም የኑሮ ውድነቱን ማሻሻል የሚያስችሉ ዘርፈ ብዙ ተግባራት ሲከናወኑ መቆየታቸውን ጠቁሟል። የማክሮ ኢኮኖሚ ማሻሻያው አንዱ እንደ ስብራት የለየው ጉዳይ የዋጋ ንረት ወይም ኢንፍሌሽን ነው። በተደጋጋሚ ባለፉት ዓመታት ለየት ያለ ሰርጀሪ ካልሰራን በስተቀረ ጥረቶቻችን በሙሉ በኢንፍሌሽን ምክንያት ያሰብነውን ያክል ስኬታማ እንዳና አድርጎናል፣ ስንል ነበር። በዚህ ዓመት ያለን ዜና ግን የተቃረነ ነው። አምና ከነበረው 29% ገደማ አሁን በዚህ ወር 15% ደርሷል። ይህ ትልቅ ድል ነው። በተሰራው ኢንተርቬንሽን ከፍተኛ ውጤት መጥቷል። ኢንፍሌሽን ላይ ምን ማለት ነው ይሄ? በገንዘብ ፖሊሲ ማሻሻያው የበጀት ጉድለት ከብሔራዊ ባንክ የሚሟላበትን መጠን በመገደባችን ወደ የሚፈሰው ገንዘብ ቁጥጥር ስለሚደረግበት፣ ከዚያ ባሻገር የምርት እድገት ስላለ፣ በግብርናው ኤንድ በተደረገው ኢንተርቬንሽን የምርት እድገት ስላለ፣ በገበያ ትስስር በተለይ ሰንዴ ማርኬት ላይ አርሶ አደር በቀጥታ መጥተው ገበያ ላይ በሚያውላቸው ከባቢዎች አዲስ አበባም እንዳያችሁት በአንዳንድ ሴንተር ግንባታዎች ቀላል የማይባል ጠቀሜታ አስገኝቷል። ነገር ግን የዋጋ ንረት ሲቀንስ የፍጆታ ዕቃዎች ዋጋም በዚያው ልክ ይቀንሳል ማለት አይደለም። የዋጋ ንረት ቀነሰ ማለት የእድገት ምጣኔው ቀነሰ ማለት ነው። ኢንክሪዚንግ አት ዲክሪዚንግ ሬት ማለት ነው እንጂ እድገት የለም ማለት አይደለም። ምርት ማሳደግ፣ ሸቀጥ ከሚመረትበት ወደ ገበያ የሚሄድበትን መንገድ ማስፋት፣ የንግድ ሥርዓት ማዘመን የሚጠበቅብን ይሆናል። እነዚህን በማድረግ የተገኘውን የ15 ፐርሰንት ውጤት በዚሁ መንገድ ካስቀጠልንና መጠነኛ አሻር ካደረግን እንደ ትልቅ እምርታ ሊወሰድ ይችላል። ጠቅላይ ሚኒስትር አብይ አክለውም ኢትዮጵያ በዘንድሮ በጀት ዓመት ኢኮኖሚ እድገቷን በስምንት ነጥብ አራት በመቶ ለማሳደግ ግብ ማስቀምጣ እየተንቀሳቀሰች መሆኑን ተናግሯል። በባለፈው ዓመት ሪፖርት እንደተመላከተው ኢትዮጵያ ስምንት ነጥብ አንድ ፐርሰንት የኢኮኖሚ እድገት አስመዝግባለች። በዚህ ዓመት ለሰብ ሳሃራ ሀገራት የተሰጠው ግምት ከአምናው እምብዛም የራቅ ባይሆንም ኢትዮጵያ ስምንት ነጥብ አራት ፐርሰንት ለማደግ አቅዳ ይህንን ለመተግበር ከፍተኛ ጥረት እያደረገች ትገኛለች። ባለፉት ስምንት ወራት የነበሩ የኢኮኖሚክ እቅዶቻችን አፈጻጸም እንደሚያመላክቱት በሚቀጥሉት አራት ወራት ይህንኑ ተግባር አጠናክረን መድገም ከቻል በዘንድሮ ዓመት ካቀድነው ከስምንት ነጥብ አራት በላይ ልናሳካ እንደምንችል ይጠበቃል። ተግባራዊ የተደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ የዕዳ ጫናን ማቃል ተግባር መከናወኑንም ጠቅላይ ሚኒስትር አብይ በንግግራቸው አንስቷል። ከዘንድሮ የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ በነበረው ድርድር የዕዳ ሽግሽግ ለማካሄድ ባለፉት ወራት ስንደራደር ቆይተናል። አሁን ወደ መቋጫው ደርሷል። በዚያም የዕዳ ሽግሽግ ኢትዮጵያ 3.5 ቢሊዮን ዶላር ገደማ ገንዘብ ሴቭ አድርጋለች። ባለፉት ዘመናት አላግባብ ኮሜርሻል ሎን ጀምረን ለማንጨርሳቸው ፕሮጀክቶች በቅጡ ገንዘቡ አገሮች መግባታቸውን ባልታወቀበት ሁኔታ ሰፊ ዕዳ ነበረብን። ያ ዕዳ ትክክለኛ አይደለም ብለን አምስት ስድስት ዓመት ስንሟገት የነበርነው ጉዳይ ፍሬ አፍርቶ 3 ነጥብ 5 ቢሊየን ዶላር ገደማ ሽግሽግ አግኝተናል። ይህም በዕዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል። ኢትዮጵያ ያላትን የተቀማጭ ገንዘብ የማሳደግ ስራ በመከናወኑ ከፍተኛ ውጤት መመዝገቡን ያነሱት ጠቅላይ ሚኒስትሩ ባለፉት 8 ወራት 4 ነጥብ 5 ቢሊየን ዶላር ገቢ ከውጪ ንግድ መገኘቱን ገልጿል። ባለፉት ስምንት ወራት ኢትዮጵያ ከኤክስፖርት ያገኘችው ገቢ ከየትኛውም አመት ስምንት ወር ሳይሆን ከየትኛውም አመት የአንድ አመት ሙሉ ኤክስፖርት ይበልጣል። 4.5 ቢሊዮን ዶላር ኤክስፖርት አድርጋለች። ከአምናውም ካቻምናውም ከዛሬ 10 ዓመቱም አመቱም ከዛሬ 50 ዓመቱም ጋር አይወዳደርም። ከሁሉም የበለጠ ኤክስፖርት በስምንት ወር አድርገናል። የበለጠ ማለት ግን በስምንት ወር አይደለም በአመት አምና አመቱን ሙሉ ኤክስፖርት ካደረግነው በዚህ አመት ስምንት ወር ኤክስፖርት ያደረግነው ይበልጣል። በሚቀጥሉት አራት ወራት ይህንኑ ፔስ ጠብቀን የምንሄድ ከሆነ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ከፍተኛ ኤክስፖርት የሚመዘገብበት አመት ይሆናል። እንደ ሀገር ለአስር ዓመታት የተዘጋጀውና በምዕራፎቹ የተተገበረ ያለውን ኢኮኖሚ ስትራቴጂውን ለማድረግ የሚያስችል ተግባራዊ ውጤቶች እየታዩ መሆኑን ተጠቁሟል።